ዛሬ የማሳያችሁ ቅባቶች እንዳለ በፊት ከሰራኋቸው ቅባቶች ላይ ዝም ብዬ ምናልባት ከጠቀማችሁ ከተጠቀማችሁበት ብዬ ያመጣሁላችሁ ቀርጭብ ቀጭብ አድርጌ ከዚህ በፊት የሰራኋቸው ቪዲዮዎች ናቸው እንጂ የዛሬው አዲስ ቪዲዮ አይደለም። እነዚህ ቅባቶች እንዳለ ወደታች ወረድ ብላችሁ ብትፈልጉት አለ። ይሄም ጭቃ ቅባት በጣም ቆንጆ ቢያንስ ወደ ሶስት ወር ወይ አራት ወር ሆኖዋል፣ ግን እስከ ዛሬ የምጠቀመው ለፀጉሬ እድገት ብዛት። በዚሁም ደግሞ ፀጉሬን የበፊት ፀጉሬንም ደግሞ እዩት። ቀለም ሳልቀባ በፊት የነበረው ፀጉሬ እና አሁን ቀለም ከተቀባሁት በኋላ ደግሞ ያለው ፀጉሬ በጣም ልዩነት አለው። በፊት ቀለም ሳልቀባ በፊት ፀጉሬ በጣም ያምር ነበረ፣ ወዙ፣ ርዝመቱ፣ ብዛቱ ሁሉም ነገሩ ነበረ ደስ የሚለው። ግን ቀለም ከተቀባሁት በኋላ ተበላብኝ ፀጉሬ። ግን አሁን ለመመለስ ደግሞ የተለያዩ ክሬሞች፣ የተለያዩ ቅባቶች፣ የተለያዩ ትሪትመንቶች እየሰራሁ ነው። ይህንን እንግዲህ ቀለም ሳልቀባ በፊት ነበረ። ቀለም ከተቀባሁት በኋላ ደግሞ ያለው ፀጉሬ ወረደላችሁ። ብታዩት ትላንት ከትላንት ወዲያ የሰራሁት ቪዲዮ ላይ አለ ጭቃ ቅባት፣ ፈሳሽ ቅባቶች፣ የተለያዩ ማስኮች፣ የተለያዩ ቅባቶች ለእግር፣ ለጥርስ፣ ለብብት አዲስ ዩቱብ ላይ በጣም ብዙ አይነት ነገር ጭኝ ያለሁኝ፣ ቤተሰብ ገብታችሁ ተጠቀሙበት። እውነት ለመናገር እኔ በጣም ብዙ የሰራኋቸው ብዙ ተጠቀሚባቸው አለሁኝ። በቤት ውስጥ በምናገኛቸው እንደዚህ በቅጠላቅጠል፣ ማር፣ ቤታችን ውስጥ የምናገኛቸው ነገሮች ናቸው። ረዙመሬ እንግዲህ ሁሉም ቤት አለ የናና ቅጠል። እዚጋ እንደምታዩት ቫዝሌን ምናምን አድርጌ የመጀመሪያ ያያችሁት ጭቃ ቅባት የሰራሁበትን ነው። ይሄንን ማለት ነው። እንደዚህ አድርጋችሁ ሰርታችሁ ፀጉራችሁን ውበቱን መመለስ ትችላላችሁ። በነገራችን ላይ ፀጉር ይመለሳል። ፀጉር ቶሎ ይመለሳል። ፀጉር እና ስጋ ባዳ ነው ይባላል። ቶሎ ይመለሳል። ሁለቱም ከስታችሁ ከሆነ የሆነ ሰዓት ላይ ተወፍራላችሁ። ፀጉራችሁ ረዝሞ ወይም ደግሞ ከነበረ ወይም አጭርም ከነበረ ያድጋል። ረጅምም ከነበረ ካጠረ ይመለሳል። በዚህ ምድር ላይ የማይመለሰው የሞተ ሰው ብቻ ነው። የሞተ ሰው መመለስ አይቻልም እንጂ ሌላውኛ በህይወት ካለን ሁሉንም ነገር መመለስ እንችላለን። ይሄ ፀጉሬ በነገራችን ላይ በጣም ነበር የምወደው ዚጋ የነበረው ፀጉሬ ማርያምን በጣም የምወደው ፀጉር ነበረ። አሁን ግን ቀለሙ በጣም አበላሽቶብኛል። ቀለሙን ግን እኔ እንጃ ሁኔታዎች አይችግን፣ ግን አጥፋዋለሁ የሚሉት ሀሳብ አለኝ። በጥቁር ትንሽ አንድ ስድስት ወር ቢሞላው ብዬ ነበረ ፀጉሬን መልሶ እንዳያደቅብኝ ማለት ነው። እና ቀለም ግን አትቀቡ፣ ቀለም አትቀቡ። ቀለም በጣም ፀጉር ይበላል። በስሙ ቀለም ማለት ክፉ ጎረቤት ማለት ነው። በቃ እንደ ክፉ ጎረቤት ካለባችሁ ሁሉም ነገራችሁ አይደለም ይሰላለበው፣ እንደዛ ነው ቀለም የሚ ፀጉር የሚበላው። እና ይሄ እንግዲህ በፊት የዛሬ ሁለት ወር ሶስት ወር የነበረ ፀጉሬ ነው። ይህንን ይመስላል ውድ ቤተሰቦቼ፣ በጣም ቆንጆ ቆንጆ ቅባቶች ናቸው እዚ ጋ የምታዩት። ፀጉር እንግዲህ የዛሬ አምስት ዓመት በጣም ቆርጬው ነበረ። ይሄ አምስት ዓመቱ ነው ፀጉሬ የዛሬ ነው አምስት ዓመት አራት ዓመቱ ነው መጨረሻ ተቆርጬው ነበረ እንደዚሁ ቀለም ተቀብቼ ያበላሽቶብኝ ማለት ነው። አሁን ግን ቀለሙ ምን እንደማደርገው አላውቅም፣ ብቻ እግዚአብሔር ያውቃል። በጣም ከሚገርማችሁ ነገር ቤት ውስጥ በምሰራቸው ቅባቶች፣ ሻምፖዎች በጣም ብዙ ነገር ስርጭ። በነገራችን ላይ ወደ ከሶስት መቶ ምናምን ቪዲዮ በላይ ቪዲዮ አለ አዲስ ዩቱብ ላይ የተጫነ ማለት ነው። እነዚህ እንዳለ ወረድ ብላችሁ ብታዩት የእውነት በጣም የጠቀሙኝ ፀጉሬ ወዙ፣ ብዛቱ በጣም የሚገርመኝ ሰዓት ላይ ነበረ። እዚህ ጋር እንደምታዩት በጣም ብዛት ነበረው። በጣም አሁን ግን የለም የለም። በቃ ቀለም ተቀባሁት። ያምራል ደግሞ ቀለም ስትቀቡት። በዛ ላይ ደግሞ እሳት አበዛሁበት። የመጨረሻ ድቅቅ አለ ፀጉሬ ማለት ነው። ተበላ ተበላ። አሁን ይህንን ለመመለስ ጥቁር ቀለም መቀባት አለብኝ፣ ከዛ በኋላ ፀጉሬን እንደ ድሮ መልሰዋለሁኝ በትንሽ ጊዜ ማለት ነው። ፀጉር ይመለሳል ብያቸዋሉ። መጀመሪያም እነዚህ ቅባቶች አዳዲስ ቅባቶች አይደሉም። በነገራችን ላይ ይሄ ከተለያየ ቅባት ቀርጨብ ዝም ብዬ ቀርጨብ፣ እስቲ ምናልባት ከጠቀማቸው ወረድ ብሎ ካዩት ብዬ ያመጣሁት ነው እንጂ የዛሬ የሰራሁት ቪዲዮ አይደለም። እነዚህን ሁሉ ወረድ ብላችሁ ብታዩቸው ከዚህ በፊት የሰራኋቸው የዛሬ ወር፣ የዛሬ ሁለት ወር ምናምን የሰራኋቸው ቅባት ናቸው። ውድ ቤተሰቦች ፀጉራችሁን በተቻላችሁ አቅም ተንከባከቡት። ቆዳ ፀጉር በጣም እንክብካቤ ይፈልጋል እና ተንከባክባችሁ ፀጉራችሁን በስርዓት ማሳደግ ትችላላችሁ። እኔ ምስክር ነኝ። ፀጉር ያድጋል፣ ያው ካልሰነፍን። አንዳንድ ሰው ሰነፍ ነው ለፀጉሩ ይህንን ትሪትመንት እንደዚህ አድርጌ እንደዚህ አድርጌ ነው። ሳትሰንፉ ከሰራችሁ በእውነት ፀጉራችሁ በቅርብ ጊዜ ይመለሳል። እንደነዚህ አይነት ቆንጆ ቆንጆ ቅባቶች እየሰራችሁ ቅባት ከውጭ ከምትገዙ ቤት ውስጥ ብትሰሩ ትሪትመንት፣ የአቮካዶ፣ የሙዝ፣ የነጭ ሽንኩርት፣ የሽንኩርት የሽንኩርት ውሃ በተለይ ፀጉር ለማሳደግ ዋው በጣም በጣም በጣም አሪፍ ነገር ቢኖር በዚህ ምድር ላይ የሽንኩርት ውሃና ሮዝመሪ ሮዝመሪ ቅጠል በጣም ነው ፀጉር የሚያሳድገው። የሮዝመሪ እንትን ቅጠሉ አፍልታችሁት ወይም ደግሞ ከቅባት ጋር ሰርታችሁት ከተለያዩ ቅባቶች ጋር ሰርታችሁ ብትጠቀሙት በጣም በትንሽ ጊዜ ለውጥ የምታዩበት ነገር ቢኖር የሮዝመሪ ቅባት ነው ማለት ነው። ወደ ቤተሰቦች ይህ ቻናል ያዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይበር በማድረግ ቤተሰብ እንድትሆኑ በትትና በአክብሮት እየጠየኩኝ ይህንን ቪዲዮ ይጠቅማታል ለምትሉ ጓደኛችሁ ሼር አድርጉ። በነገራችን ላይ ጥሩ ነገር ለሰው ሼር ማድረግ በጣም ጥሩ ነው። የሰውን እድገት መመኘት ለሰው ጥሩ ነገር ሼር ማድረግ ጥሩ ነው። ትጠቀሙበታላችሁ እንጂ አትጎዱበትም። አዲስ ሲትሆን ሼር አድርጉላችሁ በጣም ብዙ እኔ ቅባቶች የምሰራው በዚሁ አጋጣሚ ከጀማይካዎች ከነጮች ከህንዶች እያየሁኝ ነው እውነት ለመናገር የምሰራው እነሱ ይሄ በተለይ አፍሪካውያን ፀጉር ፀጉራቸው ምን እንደሚጠቅመው ስለሚያውቁ በጣም ጥሩ ጥሩ ቅጠሎች አሉ፣ ለፀጉር ተስማሚ እኛ የማናውቃቸው እነሱ የሚያውቋቸው። እኔ ከእነሱ ነው ብዙ ጊዜ ቅባት ሰርቼ የምጠቀመው የነበረው። ከዛ እኔ ደግሞ ሲጠቅመኝ ለምን ለሰው ሼር አላደርግም ብዬ ነው አሁን ላይ ዩቱብ እየሰራሁኝ ያለሁት ማለት ነው። ዩቱብ ላይ በጣም ብዙ ቅባቶች አሉ፣ ገብታችሁ እዩ። እግራችሁ እንዴት ማጽዳት እንዳለባችሁ ትላንትና የለቀቁት ቪዲዮ አለ፣ ለጥርስ የሰራሁት አለ፣ ለብብት የሰራሁት አለ፣ ለፊት የሰራሁት አለ። እኔ አዲስ ዩቱብ ላይ ምንም ያልተሰራ ነገር የለም፣ ግን በብዛት ደግሞ የፀጉር ቅባት ነው የምሰራበት፣ የምጭንበት ማለት ነው። ውድ ቤተሰቦቼ ስለምታበረታቱኝ ስለመልካም ኮሜንታችሁ እያመሰገንኩኝ፣ አንዳንድ ኮሜንት አልመልስም ዝም ስላችሁ፣ እውነት ለመናገር በእንትን በጽሁፍ ከመመለስ ወይም ደግሞ ለየአንዳንዱ ሰው መልስ ከመመለስ አንድ ቪዲዮ ተሰርቶ ያ ሰው ቪዲዮን ቢያይ ይጠቀማል በማለት ነው እና መልስ ካልመለስኩላችሁ ይቅርታ አድርጉልኝ። ስለምታበረታቱኝ ስለ መልካም ኮሜንታችሁ እያመሰገንኩኝ ሌላ ቀን ደግሞ በአዲስ ቪዲዮ መጣለሁኝ። ይሄ ቪዲዮ ቅድም ከአንድም ሁለት ሶስት ነግሬያቸዋለሁኝ የቆየ ቪዲዮ ነው። በጣም ብዙ አይነት ቅባቶች ከመብዛታቸው የተነሳ እነዚህ ትዝ ያሉኝን ዝም ብዬ ቀርጭብ ቀርጭብ አድርጌ ከጠቀማችሁ ብዬ የሰራሁት የጫንኩት ቪዲዮ ነው ማለት ነው። ለቻናል የአዲስ ከሆናችሁ ሼር ላይክ ሰብስክራይብ በማድረግ ቤተሰብ እየሆናችሁ? ሁሌም የምለቀውን ቪዲዮ የደውል ምልክቷን ተጭናችሁ ከዛ በኋላ ሁሌም አዳዲስ ቪዲዮ ስለቀ ወደ እናንተ ይመጣላችኋል ማለት ነው። በብዛት የምሰራቸው ቅባቶች ፍሪጅ ውስጥ ነው የማስቀምጣቸው። ቤተሰብ የምትሰሩትን ቅባት ባታበዙ ቢያንስ በቃ ለአንድ ወር የሚሆን ነገር ብትሰሩና ትንሽ ትንሽ ከዛ በኋላ የሰራችሁትን ቅባት ፍሪጅ ውስጥ ብታስቀምጡት ይመረጣል። ፍሪጅ ውስጥ ሲቀመጥ ቶሎ አይበላሽም። ውጪ ግን ስናስቀምጣቸው፣ ሁሉም ቅባቶች ባይሆኑ አንዳንድ ቅባቶች ግን ይበላሻሉ። ይህንን ልበላችሁ ብዬ ነው። አመሰግናለሁ።